ስለ ሁለተኛው የዓለም ጦርነት ሲነሳ በእርግጠኝነት አንድ ሰው ትዝ ይላችኋል፣ አዶልፍ ሂትለር። ይህ የምታዩት ህጻን ንጹህ ነው። ነገር ግን ይህ ህጻን አድጎ እስካሁን በታሪክ ታይቶ የማይታወቅ ከሰባ እስከ ሰማንያ ሚሊዮን ሰው የጨረሰ ጦርነት ዋነኛ ተዋናይ ይሆናል ብሎ ማንም አይጠብቅም። በአጭር ጊዜ አውሮፓን አጠቃላይ በሚባል ደረጃ የተቆጣጠረ የታላቋ ብሪታንያ ጠቅላይ ሚኒስተር ዊኒስተን ቸርችል ሁለት ጊዜ ለሶቪየቱ ፕሬዚዳንት ለጆሴፍ ስታሊን ሂትለርን ለማሸነፍ የግዴታ አንድ ላይ ነውን ጥያቄ ያቀረበለት ስታሊን ከዛሬ ነገ ሂትለር አውሮፓን ሲወር በስጋት ተራው ሲጠብቅ የነበረበት፣ በስተመጨረሻም አውሮፓን እና ሶቪየትን በአጭር ጊዜ የመግዛት ህልሙን የራሱን ጦር በምስራቅና በምዕራብ ግንባር ለሁለት ቦታ ከፍሎ እንዲዋጋ ውጤቱም የራሱ መጥፊያ እንደሆነ ታሪክ ያስረዳናል። ሂትለር ሞንስተር ነው። ከሃይስኩል ስኩል ዲፕሎማ ሳይቀበል ያቋረጠ፣ ሳሌ መሆን የልጅነት ህልሙን በአውስትሪያ ቪያና በሚገኘው አርት ስኩል እንደሚገባ እርግጠኛ ሆኖ ተወዳድሮ ሁለት ጊዜ ወድቆ ተስፋ ያቆረጠበት፣ ልክ 18 ዓመት ሲሆነው የእናቱ ድንገተኛ ሞት አጠቃላይ በህይወቱ ያለውን ተስፋ እንዲቆርጥ ያደረገበት፣ ለሁለት ዓመት የጎዳና ህይወት፣ ይህ ሁሉ መከራ የደረሰበት ሰው በመጀመሪያ ዓለም ጦርነት በኢኮኖሚ የደከመችውን ጀርመን ስልጣን በተቀበለ በጥቂት ዓመት አመታት ውስጥ ታሪኳን የቀየረ ሁሉንም የምታሰጋ ጀርመንን የሰራ በአንድ ወቅት እንደ እርሱ ያለ የጦርነት ሊቅ የለም የተባለለት ሰው ነው አዶልፍ ሂትለር። ሂትለር በአሁኑ በአውስትሪያ ሃንጋሪ ባርኖ አምኢን በምትባል ትንሽ ከተማ በሚያዝያ 1889 ይወለዳል። እዚህ ጋር የምትመለከቱት ሰው አባቱ ነው። አሎይስ ሂትለር ይባላል። ስራውም ለአውስትሪያ ሃንጋሪ መንግስት ኢምፖርትና ኤክስፖርት ከሚደረጉ ዕቃዎች ላይ ታክስ መሰብሰብ ነው። አሎይስ አምባገነን አባት ስለሆነ ሂትለር እርሱ ከሚያዘው ትዕዛዝ እንዲወጣ አይፈቅድለትም። ሂትለር ደግሞ ከእርሱ የባሰ እልህኛ ስለነበር አባቱ የሚፈልገውን ተቃራኒ ነገር ያደርጋል። አባትም ልጁ በመቀጥቀጥ አፈር ድሜ ያበላዋል። አባት ፍላጎቱ ከእርሱ ጋር እንዲሰራ መንገዱን እንዲከተል ሲሆን የሂትለር ፍላጎቱ ወደ አርት ያመዝናል። የ11 ዓመት ልጅ ያለ የሚወደውን ወንድሙን ኤድመንድን የኩፊ በሽታ ህይወቱን ይነጥቀዋል። በዚህ ምክንያት በራስ መተማመን ያለው እና ተጫዋች የነበረው ልጅ ለትምህርት የነበረው ፍላጎት እየጠፋ ይመጣል። እያደገስ ሲመጣ ለስዕል የነበረው ፍላጎት ስለጨመረ አሁን ወደፊት ምን እንደሚሆን ያወቀ ይመስላል። ታዋቂ ሰአሊ በጥር 1903 አሎይስ ድንገተኛ ሆነ የደም መፍሰስ በሳምባው ያጋጥመዋል። ወዲያውም ነፍሱ ያልፋል። ከዚህ በኋላ የትገባ የትወጣ እንዲያደርግ ብሎ የሚጨቅጭቆ ሰው የለም። እዚህ ጋር አንድ የረሳነው ሰው አለ። ክላራ ፖልዝል ሂትለር እንደ ነፍሱ ውድድ የሚያደርጋት እናቱ ነች። እርሷ ልጇ ደስ ያለውን ትምህርት ሆነ ማንኛውም ነገር እንዲያደርግ ከመደገፍ ውጭ አንድም ቀን ተቃውሞ አታቅም። ለዚህ ነበር ይበልጥ የሚወዳት። በ1904 የሃይስኩል ትምህርቱን ሳይጨርስ ትምህርት ገደል ትግባ ብሎ ያቋርጣል። ምን አስቦ ይሆን? ምንም። ይህን ያደረገው ለወደፊት ምንም ሐሳብ ሳይኖረው ነው። የ18 ዓመት ወጣት እያለ ከሊንዝ የአውስትሪያ ዋና ከተማ ወደ ሆነችው ቪያና ፕሮፌሽናል ሳሊ ለመሆን ይመጣል። የቪያና አርት አካዳሚ በወቅቱ አውሮፓ ከሚገኙ ምርጥ ትምህርት ቤቶች አንዱ ነው። በዚህም የሰራቸውን ስዕሎች በ1907 ለአካዳሚው የትምህርት ዕድል ለማግኘት በማሰብ ያቀርባል። አልተቀበሉትም። ከአንድ ዓመት በኋላ ተዘጋጅቶ ድጋሚ ያቀርባል። አሁንም ወደቀ። የዚህን ጊዜ ሂትለር ሳሊ የመሆኑን ነገር ተስፋ ቆረጠበት። በዛው ዓመት ክላራ ፖልዝል የሚወዳት እናቱ በጡት ካንሰር ህይወቷን አጣች። አሁን ምንም የቀረው ነገር ያለ አይመስልም። እዚህ ጋር አንድ የሚገርም ታሪክ ልንገራችሁ። ክላራ ፖልዝል ማለትም የሂትለር እናት እያመማት እያለ ዶክተሯ የነበረው ኤድዋርድ ብሎክ አይሁዳዊ ነበር። ሂትለር ለአይሁድ ከፍተኛ ጥላቻ እንደነበረው ታውቃላችሁ። ስልጣን ሲይዝ ይህን ዶክተር ስለሚያከብረው ከነ ቤተሰቡ ወደ አሜሪካ ይልከዋል። ይህን ያደረገበት ምክንያት በእርሱ ቤተሰብ ላይ ምንም አይነት የዘር ጭፍጨፋ እንዳይደረግ ነው። ካቆምንበት እንቀጥል። ሂትለር ተስፋ ገንዘብ የሚባል ነገር አጣ። በዚህ ምክንያት ለሶስት ዓመት በቪያና ጎዳናዎች ላይ መኖር ይጀምራል። ጎዳና የኖረ፣ የጉልበት ሥራ፣ ስዕሎችን እየሳለ በትንሽ ገንዘብ በመሸጥ ሕይወቱን ይመራል። በወቅቱ በቪያና የጀርመን የቼክ፣ የሃንጋሪ እና የአይሁድ ዘር ያላቸው ብዙ ሰዎች ነበሩ። የቪያና ገዢ የነበረው ካርል ሉገር ለአይሁድ በነበረው ጥላቻ ምክንያት አብዛኛው በቪያና የሚኖሩ ጀርመኖች አይሁዳውያንን እየጠሉ ይመጣሉ። አንታይሴሚቲዝም አንታይሴሚቲዝም ማለት ላይሁድ ዘር ያለ ጥላቻ ነው። ሂትለርም ስለ አንታይሴሚቲዝም የሚጻፉ ጋዜጣዎችን አንድም ሳይቀር አንብቧል። ጋዜጣዎችም የሚያወሩት አይሁዳውያንና ባሪያዎች ለጀርመን ችግሮች ተጠያቂ እንደሆኑ ነው። ሂትለር አንታይሴሚቲዝምን የጀመረው ቪያና ሆኖ ነበር። ነገር ግን የመረረ ጥላቻው እያደገ የመጣው ከመጀመሪያው ዓለም ጦርነት በኋላ ነው። ለምን እዚህ ጋር አንድ ኮንስፓይሪሲ አለ። በመጀመሪያው ዓለም ጦርነት ጀርመን የተሸነፈችበት ምክንያት በጀርመን የሚኖሩ አይሁዳውያን ለጠላቶቿ ማለትም ለእንግሊዝና ለሶቪየት መረጃ በመስጠታቸው እንደሆነ አብዛኛው ጀርመናዊ ይህን ይቀበላል። በአጭሩ አይሁድ ከጀርባ ጀርመንን ወጋቻት እንደ ማለት ነው። ይህ ነገር እውነት ይሁን ውሸት ይሁን በመረጃ የተረጋገጠ ነገር የለም። እንቀጥል። በ1913 የአባቱ ውርስ ከተቀበለ በኋላ ደና ገንዘብ ስላገኘ ቪያናን ለቆ ጉዞ የጀርመን ዋና ከተማ ወደ ሆነችው ወደ ሙኒክ። የመጀመሪያዊ ዓለም ጦርነት በነሐሴ 1914 ሲጀመር ሂትለር በጀርመን ሙኒክ የሚገኘውን የባቫሪያንን ጦር ይቀላቀላል። አሁን ተስፋ ያገኘ ይመስላል። ከእርሱ ጋር በመጀመሪያ የዓለም ጦርነት የነበሩ ወታደሮች ሂትለር ዝምተኛ፣ ብቻውን ጊዜ ማሳለፍ የሚወድ ሰው እንደሆነ ተናግረዋል። እዚህ ጋር ሂትለር አንድ ማስመስከር ያለበት ነገር አለ። ትጉህ ወታደር መሆኑን አድርጎታል። በጦርነቱ የእርሱ ስራ መልእክት ከኮማንድ ማዕከል ለወታደሮች ማድረስ ነው። ጀርመን ከ130ሺ በላይ ባጣችበት የየፕረስ ባትል ሂትለር ታታሪ ወታደር መሆኑን በማስመስከር ይህን የምትመለከቱትን አይረን ክሮስ ይሸለማል። ጦርነቱ እርሱም ላይ ጉዳት ይዞ መጣበት። በነሐሴ 1916 ግራ እግሩ በቦምብ ፍንጣሪ ተመቶ ወደ ሕክምና ማዕከል ይላካል። ከጥቂት ወራት ቆይታ በኋላ አገግሞ ወደ ጦርነቱ ድጋሚ ይመለሳል። አሁንም ዳግም መጎዳቱ አልቀረም። ይህኛው ጉዳቱ የአይኑን ብርሃን ለጥቂት ጊዜ እንዲያጣ አድርጎታል። እየታከመ እያለ ጀርመን መሸነፏ ሲሰማ ይበልጥ አይኑ ታወረ፣ ልቡ ተሰበረ። የጀርመን መሸነፍ ሂትለርን አንገብግቦታል። ለጀርመን ሽንፈት ዋነኛ ተጠያቂ ያደረገው አይሁዳውያንን ነው። ቅድም ከላይ እንደነገርኳችሁ ይህ ሀሳብ አይሁዳውያን ለጠላቶቿ መረጃ በመስጠት ጀርመን እንድትሸነፍ አድርጋለች ከሚል ኮኒስፓይሬሲ የመጣ ነው። ከተራ ወታደር የጀርመን የጦር ኃይሎች ሁሉ አዛዥ የመጨረሻው ሰው እንዴት ሊሆን ቻለ? ከጦርነቱ በኋላ የጀርመን ሰራተኞች ፓርቲ ይቀላቀላል። በመጀመሪያ ስብሰባቸው የፓርቲው ሊቀመንበር የነበረው አንቶን ዴርክስለር በሂትለር የንግግር ችሎታ ይደነቃል። ሂትለር ሲናገር ድምፁ ኃይለኛ ነው፣ ብዙ ሰዎችን በአንድ ጊዜ የማሳመን ብቃት አለው። የጀርመን ሰራተኞች ፓርቲም በጊዜ ሂደት ስሙን ወደ ናዚ ፓርቲ እንዲሆን ያደርጋል። የመፈንቅለ መንግስት ሙከራ ሙኒክ ፐስች በጣሊያን ሞሶሎኒ መፈንቅለ መንግስት አድርጎ ተሳክቶለታል። ይህን ነገር ሂትለርን ማድረግ እንዳለበት ያምናል። በሚያሳዝን ሁኔታ መፈንቅለ መንግስቱ አልተሳካም። መፈንቅለ መንግስቱ ሲካሄድ የሂትለር ቦዲጋርዶች አንዳቸውም አልተረፉም፣ ሁሉም ተገደሉ። ሂትለር ተይዞ የአምስት ዓመት ፍርድ ይፈረድበታል። እስር ቤት የቆየው አንድ ዓመት ብቻ ነበር። እስር ቤት እያለ የራሱን መጽሐፍ ሜን ካምፍ ጽፎ ይጨርሳል። መጽሐፉ ላይ የጀርመን ጠላት ብሎ ያስቀመጠው አይሁዳውያንን ነው። በመጽሐፉም የአይሁድ ዝርያ የሆኑ ሁሉ ከጀርመን መጥፋት እንዳለባቸው አስቀምጧል። የአንድ ዓመት የእስር ጊዜውን ከጨረሰ በኋላ በሕጋዊ መንገድ ስልጣን ለመወዳደር ከመንግስት ጋር ይስማማል። ናዚ ፓርቲን ይዞ ናዚ ፓርቲ በአጭር ጊዜ በጀርመን ታወቀ። ወደ ስልጣኑ እንዲመጣ በ1929 የተከሰተው የኢኮኖሚ ውድቀትና የቬርሳሊስ ስምምነት ዋነኛ ምክንያቶች ነበሩ። በ1929 የተከሰተው ታላቁ የኢኮኖሚ ቀውስ በጀርመን ለሚኖሩ ነዋሪዎች የስራ ማጣትና ቁጣን ሲያነሳ፣ የቬርሳሊስ ስምምነት የመጀመሪያው ዓለም ጦርነት ካበቃ በኋላ ጀርመን ተገ ከአላይድ ኃይሎች ጋር ያደረገችው ስምምነት ነው። በቬርሳሊ ስምምነት ምክንያት ጀርመን 13% የሚሆነውን ግዛቷን እንድታጣ፣ የጀርመን ወታደሮች ከመቶ ሺህ እንዳይበልጡ የተወሰነበት ጀርመን ምንም አይነት ታንክ፣ ከባድ መሳሪያና አየር ኃይል እንዳይኖራት የተከለከለችበት ስምምነት ነው። ሂትለርና ናዚ ስልጣን ላይ ከመጡ ይሄ ሁሉ እንደሚቀየር ህዝቡን አሳምነዋል። በ1933 ጥር 30 ሂትለር የጀርመን ጠቅላይ ሚኒስተር ይሆናል። ግን አንድ ሰው ከእርሱ በላይ ያለ ፓውል ቮን ሂንደንበርግ ፕሬዝዳንቱ። ፕሬዝዳንቱ ከዓመት ቆይታ በኋላ ሕይወታቸው ያልፋል። በስተ መጨረሻም ከጎዳና የተነሳው ሂትለር የጀርመን የውሳኔ መጨረሻ ሰው ሆነ።